እንመልከት የእንግሊዝ ወጣት ቡድን በተደጋጋሚ የአውሮፓ ከ21 አመት በታች ሻምፒዮን ሆኗል ደግሞ በተደጋጋሚ የእድሜ ርከን ውድድሮች ላይም እያሸነፈ ነው የሚገኘው እና ይህንን ጉዳይ እንመልከት ግን የእንግሊዝ ዋናዋና የሊጎቹ ቡድኖች ላይ ብዙ እንግሊዛውያንን እየተመለከትን አይደለም የሚሉ አስቴቶች ይሰጣሉ ከሌሎች ሊጎች የሚያመጧቸው ተጫዋቾች ብዙ ናቸው ሜዳ ውስጥም ይህንን እያየን ነው የምንገኘው እንመልከት ይህን ጉዳይ አዎ ባለፈው በስሎቫኪያ የተደረገውን ከ21 ዓመት በታች ውድድር ሲያሸንፉ አንድ የገረመኝ ነገር ልንገር በዚህ ውድድር ላይ ሊሳተፉ ይችሉ የነበሩ ግን በተለያዩ ምክንያቶች ያልተወዳደሩ ተጫዋቾች፣ ሪኮ ሉዊስ፣ ኖኒ ማድዌኬ፣ ሪኮ ኦራይሊ፣ ኮል ፓልመር፣ ሌቫይ ኮል፣ ዊል ማይልስ፣ ሉዊስ ስኬሊ፣ ጁድ ቤሊንገም፣ ሞርገን ሮጀርስ፣ ኮቢ ሚኑ፣ አዳም ዋርተን፣ ሉዊስ ሆል ከኒውካስል ከፕሪምየር ሊግ ምርጥ ፉልባኮች መካከል ጃሬድ ብራዝዋይት ማንቸስተር ዩናይትድ ባለፈው ክረምት ሰባ ሚሊዮን ፓውንድ የተጠየቀበት የመሀል ተከላካይ ሊያም ዴላፕ፣ እነዚህ ሁሉ በዚህ ውድድር ለእንግሊዝ መጫወት፣ ያለ እነዚህ ተጫዋቾች ነው የአውሮፓ ሻምፒዮን የሆኑት። ይህ ምን ያህል የተትረፈረፈ እንደሆነ መገመት ይቻላል። ተሰጥቶ የተትረፈረፈበት ቡድን ነው። የአርሰናሉ ኤታን ዋኔሪ ቤንች ነው እዚህ ቡድን ውስጥ በዚህ አመት ከአርሰናል ግኝቶች እንደአንዱ የሚቆጠር ተጫዋች ቤንች እና ተሰጦ እንደ ልባል ደግሞ ለተከታታይ ሁለተኛ ጊዜ ነው ያሸነፉት። የዛሬ ሁለት ዓመት የአውሮፓ ሻምፒዮን የነበረው የእንግሊዝ ቡድን። በአውሮፓ ውድድሮች ታሪክ ሀያ አምስት ጊዜ ነው ይሄ ውድድር የተደረገው እና ሶስት ተከታታይ ውድድሮች ትሪፕል ፓስ የሚባለውን ያደረገ ቡድን አንድ ቡድን ብቻ ነው፣ ጣሊያን ከ ዘጠና ሁለት እስከ ዘጠና ስድስት መሰለኝ ተከታታይ ሶስት የአውሮፓ ከአንድ አመት በታች ውድድሮችን አሸንፈዋል። እና ይሄ ቡድን በኋላ ቶቲ፣ ቡፎን፣ አሌሳንድሮ ኔስታ፣ ፋቢዮ ካናቫሮ አይነት ትልልቅ ተጫዋቾችን ያፈራና ይህው ትውልድ ደግሞ የ2006 የዓለም ዋንጫ ያሸነፈ ትውልድ ሆነ እና እንግሊዞቹ ይህንን ከ21 ዓመት በታች ምናምን ውድድሮች ያኳርልም ሌሎች ዓለም አቀፍ ውድድሮችንም በሁሉም የእድሜ እርከኖች ዶሚኔት እያደረጉ ነው። የሚገርም ነው። በፊት በዚህ ብዙ አይሳካላቸው ነው። አሁን በቅርብ ጊዜ ግን በዚህ በጣም እየተዋጣላቸው ነው። እንዲያው ያለፉትን ስምንት ዓመታት ብቻ ብትወስጂ የእንግሊዝ የእድሜ እርከን ቡድኖች ስድስት ትልልቅ ዋንጫዎች ወስደዋል። በስምንት ዓመት ውስጥ ብቻ በ2018 ከ17 ዓመት በታች የአውሮፓ ዋንጫን በ2017ና በ2022 ከ19 ዓመት በታች የአውሮፓ ዋንጫን በ2017 ከ20 ዓመት በታች የዓለም ዋንጫን እና ያለፉትን ሁለት ከ21 ዓመት በታች የአውሮፓ ዋንጫዎችን አሸንፈ፣ ዓለም አቀፍም አህጉር አቀፍ ውድድሮችንም በሙሉ ዶሚኔት እያደረጉ የሚገርም ነው። በቅርብ ጊዜ የእንግሊዝ ተጫዋቾች ተሰጡ። ቅድም እንዳልኩት ግን እንዲህ አይነት ቅድም በስም የዘረዘርኳቸውን ባለተሰጥኦ ተጫዋቾች ጭምር ትተው ሄደው ነው ወይንን ያደረጉት። ግን ቅድም ምሳ እንዳነሳሸው ተቃርነዋል፣ እንግሊዞቹ በእንግሊዛውያን በእንግሊዝ ሊግ ብዙ አይጫወቱ። ፕሪሚየር ሊግ የተጀመረበት የውድድር ዘመን አሁን ባለው በምናውቀው ፎርማት 1992/93 የውድድር ዘመን እና ያኔ 69 ፐርሰንት በሊጉ ከሚጫወቱ ተጫዋቾች መካከል 69 ፐርሰንት እንግሊዛዊ ነበር። አሁን ባለቀው የውድድር ዘመን ደግሞ በፕሪሚየር ሊግ 29.5 ፐርሰንት ብቻ ናቸው እንግሊዛውያን። ልዩነቱ የት እየለል ነው? የሚገርም ነው። በቂ እድል እያገኙ አይደለም። እንዲያውም በቅርብ ጊዜ ቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት በዚህ አካሄድ አለ፣ ለእንግሊዝ ብሔራዊ ቡድን ተጫዋች ስንጠራ ሩቅ አይመስለኝም ከቻምፒዮንሺፕ ነው ምንጠረዋል። በፕሪሚየር ሊግ ባሉት ክለቦች ውስጥ በቂ የመሰለፍ እድል፣ በተለይ በዋና ዋናዎቹ ቡድኖች ውስጥ በቂ የመሰለፍ እድል እያገኙ ስላልሆነ ከቻምፒየንሺፕ መጥራታችን ደግሞ ጠርቶ አልኩ ነው። ሜሰን ማውንትን ሲጠራው እኮ ተጫዋች ሆነ እንጂ ለደርቢ ካውንቲ የተጫወተ እኮ ነው የጠራው፣ ለፍራንክ ላምፓርድ ቡድን የተጫወተ ነበር የጠራው። ስለዚህ ሲጠራ ከቻምፒየንሺፕ ነው የተጠራ፣ ጠርቷል። ብዙ ተጫዋቾች ከቻምፒየንሺፕ እንደዛ መሆኑ አይቀርም፣ ምን እንደምናደርግ አላውቅም የሚል አስተያየት ሰጥቷል። ጣሊያን ውስጥም ተመሳሳይ በየሊጉ ተመሳሳይ ኮንሰርን አለ፣ ግን እንግሊዝ የበለጠ ኢንተርናሽናል ሊግ ነው። ግን አሁን እንግሊዞቹ ምናልባት በትልልቆቹ ቡድኖች የመሰለፋቸው እድል እየጠበበ ስለመጣ ሊሆን ይችላል፣ ደፈር ብለው መውጣት ጀምረዋል። በፊት ይፈሩ ነበር። አንዱም ደሴት ቢጤ ነው ይቻላል እንግሊዝ። ስለዚህ የአይላንድ ሜንታሊቲ አለ። በውሃ የተከበቡ ናቸው። ስለዚህ ሌላውን አውሮፓ የዛ የዋናው አውሮ የሜንላንድ ዩሮፓ አካል እንዳልሆኑ አድርገው ነበር የሚቆጥሩት እና ወደ ውጭ ለመሄድ ፍርሃት ነበራቸው። ቅድም ስለ ሰማንያ አንዱ ፍጻሜ ስለደረሰው የሪያል ማድሪድ ጋርሲያዎች ስለነበሩት ቡድን መሰጠቅስ፣ አንድ እንግሊዛዊ ነበራቸው ዱርኬኒንጋ የሚባል ወይ አልፎ አልፎ ስቲቭ ማክማነመን ይወጣል፣ ይወጣ ያለው ወደ ጣሊያን የሄዱ አንዳንድ እንግሊዛዊያን ባይሆኑ ብሪቲሽ ተጫዋቾች ነበሩ። አልፎ አልፎ ዴቪድ ፕሊት ወጥተዋል፣ ወይ ሌሎች ተጫዋቾች ወጥተዋል፣ ግን ብዙም ደፍረው አይሄዱም ነበር። አሁን በቀደም ጋሬት ሳውዝጌት ለ2026 የአለም ዋንጫ የማጣሪያ ጨዋታ ጁን ሰባት ጨዋታቸውን ሲያደርጉ ሰባት ተጫዋቾች ከእንግሊዝ ውጪ የሚጫወቱ ተጫዋቾች ነው የጠራው። የክለብ እግር ኳስ ጨዋታቸውን ከእንግሊዝ ውጪ የሚያደርጉ ተጫዋቾች ነው የጠራው። ስለዚህ ብዙ ምርጫ የላቸውም፣ ወጣ ማለት ጀምረዋል አሁን በቅርብ ጊዜ ሁን ቤሊንጋም እንግሊዝ ተጫውቶ አያቅም እኮ በፕሪምየር ሊግ ደረጃ በዋናው ዲቪዚዮን ደረጃ፣ በልጅነቱ ወደ ዶርትሙንድ እንደሄደ ከዚ በፊት ቻምፒዮንሽፕ ነው የተጫወተው። አሁን ወደ ሪያል ማድሪድ ሄደ። ትሬንት ወደዚያ ሄደዋል። ካይል ወከር ለሚላን በውሰት ሲጫወት ነበር። ኮነር ጋላገር ለአትሌቲኮ ማድሪድ ነው የሚጫወተው። እንደዚህ ወደ ውጭ ድሮ ከነበረው በጣም ሰባት ብዙ ነው። ከሀገራቸው መውጣት ለማይፈልጉ ተጫዋቾች አንዳንዶቹ ደግሞ በልጅነታቸው ልምድ በደንብ ያላቸው ተጫ አሁን ሀርቪ ኤሊየት የዚህ ውድድር ኮከብ ነበር። 147 ጨዋታ ገና ከሆኑ ለሊቨርፑል አድርጓል። ግን አሁን ፍሎሪያን ቪት መጥቷል፣ ና አምናም የፕሪምየር ሊግ ጨዋታ እየጀመረ አልነበርም። አሁን ደግሞ የበለጠ እድሉ ይጠበል። መውጣት አለብን፣ ፉክክር እየገፋ አለም አቀፉ ፉክክር እየገፋቸውን፣ ግን ተቃርኖ እዚህ ጋር አያበቃም። ምናልባት ጥቂት ተስፋ ግን አለ። አሁን አንደኛው ልክ ነው፣ ሀያ ዘጠኝ ነጥብ አምስት ፐርሰንት በጣም ትንሽ ነው፣ በተለይ ዛሬ ሰላሳ ሰላሳ ሁለት ዓመት ከነበረው ጋር የምናወዳደር ከሆነ። ግን ለምሳሌ በማንቸስተር ሲቲ ውስጥ ጓርዲዮላ ሪኮ ሉዊስን፣ ኒኮ ራይሊን፣ ጄምስ ማካቲን አይነት ከሲቲ አካዳሚ ወጡ ተጫዋቾችን ሲያሰልፍ አይተነዋል። በተጠናቀቀ የውድድር ዘመን እንግዲህ አሁን ሪኮ ሉዊስን አልጨመርኩም፣ ማን ነው ፊል ፎደንን አልጨመርኩም። ከዛ በፊት የነበረ ተጫዋች እና አንዳንድ ትልልቅ አሰልጣኞች ደፈር እያሉ ምክንያቱም አሁን የሚያወጧቸው ተጫዋቾች ጥራት በጣም የላቀ ስለሆነ በነዚህ ተጫዋቾች ቴክኒካዊ ጥራት ትልልቆቹን አሰልጣኞች ማመን ጀምረዋል። በዚህ ባለቀው ውድድር ዘመን ነው ሚካኤል አርቴታ ለእንግሊዝ ብሔራዊ ቡድን እስከመጫወት የደረሰውን ማይልስ ሉዊስ ስኬሊን ያሰለፈው። አዲስ ኮንትራት ተሰጥቶታል። ሁን በቅርብ ጊዜ ረጅም ውል ፈርመዋል። ኤታን ዋኔሪ ሌላ እንዲሁ እድገቱን ከቀጠለ በቅርብ ጊዜ የሚጫወተው ምክንያቱም የእነዚህ ተጫዋቾች ጥራት እንደ ጓርዲዮላ ላለ በጣም የላቀ ቴክኒካዊ ጥራት ግብአት ለሚፈልግ አሰልጣኙም ጭምር አምኖ እንዲመርጣቸው እያደረገ ነው። ግን አንድ ምና ያለው እንግሊዞች ውስጥ መሰለች ትህትና ያለው ብዙ ጊዜ ብዙ አይደነቁም በትህትናቸው ግን የሆነ ጊዜ የእንግሊዝ ብሔራዊ ቡድን ጥፍት ሲልበት የአውሮፓ ቤስት ሞዴሎችን ማጥናት አለብናል። የእንግሊዝ ኤፍኤ የግራስሩት ዴቨሎፕመንት ኃላፊ ሰር ትሬቨር ብሮኪንግ የሚባሉ ነበሩ። እንግሊዝ እግር ኳስ ነው የፈጠርኩት ማለት ይችላል ይችላልለ ግን ምንድ ያደረጉት ወደ ክሌር ፎንቴን ሄደው ነው ያጠኑት? እንዴት ነው ፈረንሳይ ተሰጦ ማይነጥፍባት? እንዴት ነው በየአመቱ ኪሊያን ምባፔዎች የሚወጡት? ኡስማን ደምቤሎች የሚወጡት? ቲሪ ኦንሪዎች የሚወጡት? ክሌር ፎንቴን ምንድን ነው ወደዛ ነው የሄዱት። ከፈረንሳይ ለመማር ትህትና አልጎደላቸው አንችልም ብለውን የጀመሩት ማለት ነው። የሆነልን አይደለም፣ የሆነ ነገር አለ። ሌሎቹ የአውሮፓ ቡድኖች ከእኛ የተሻሉበት ሌሎቹ የአውሮፓ ሀገራት። ስለዚህ ባንወዳቸውም ሄደን እስቲ ከፈረንሳዮቹ እናጥና አሉ እና ያንን የክሌር ፎንቴን ሞዴል ነው የመጡት። ስለዚህ ተጫዋቾቹ አሁን በጣም የላቀ ጥራት ያላቸው ተጫዋቾች ማፍራት ጀመሩ። ለዚህ ነው በእድሜ እርከን የሌሎቹን የአውሮፓ ቡድኖች የሚበልጥ ተሰጦ እየተትረፈረፈ ያለው እና ሁሉንም የድሜርከን ቡድኖች ዶሚኔት እያደረጉ ያሉት አሁን በዚህ በወጣቶች አውሮፓ ዋንጫ ላይ ሻምፒዮን በሆነው ቡድን ውስጥ ምሳ ከ ዓመት በታች ቡድን ውስጥ ለጄኖዋ የሚጫወተው ብሩክ ኖርተን ኩፊ የሚባል ተጫዋች ነበራቸው። ቻርሊ ክሬስዌል የሚባል ተጫዋች ነበራቸው፣ ደግሞ ቱሉዝ ውስጥ ነው የሚጫወተው። ኤጋን ራይሊ የሚባል ተጫዋች ና ዦናተን ሮ የሚባሉ ሁለት ተጫዋቾች ለማርሴ ነው የሚጫወቱት። በቶሎ ወደ ውጭ መውጣት ጀምረዋል። ወደ ውጭ መውጣትም ታክቲካል ኤክስፖር ይሰጣቸው የሌላውን ዓለም እግር ኳስ እንዲያውቁ ያግዛቸዋል። ግን በዋና ቡድኖች ደግሞ ዎከር፣ ትሬንት አሌግዛንደር አርኖል፣ ቤሊንገም፣ ሃሪ ኬን፣ አይቨን ቶኒ፣ ጆርዳን ሄንደርሰን፣ ኮነር ጋላገር በቀደም ቶማስ ቶል የጠሯቸው ተጫዋቾች እነዚህ ሁሉ ከእንግሊዝ ውጭ ባሉ ሊጎች የሚጫወቱ ናቸው። አይቨን ቶኒ በሳውዲ አልሃሊ፣ ሄንደርሰን በአያክስ፣ ጋላገር በአትሌቲኮ ማድሪድ፣ ሌሎቹ በውሰት የተሰጡትን ተጫዋቾች ጨምሮ ማለት ነው እና የሊጉ ሁኔታ እየጠበባቸው የመሰለፍ እድል እያነሰባቸው ወደ አውሮፓ ክለቦች ወይ ወደ ሌሎች ሀገሮች ሊጎች ይሄዳሉ። ብዙ ጉዳት ያለው አይመስለኝም፣ ይጠቅማል እንጂ። ምክንያቱም እንግሊዝ በጣም ዋን ዳይሜንሽናል ነበር በፊት እግር ኳሱ። አሁን ግን በሀገር ውስጥም ያለው እግር ኳስ በትልልቆቹ አሰልጣኞች ምክንያት የበለጠ እየረቀቀ ነው። ሲወጡም ግን ሌላ የእግር ኳስ የታክቲክ አለሚያ ያሉ ማለት ነው እና በዚህ ምክንያት ተቃርኖዎች አሉት። ግን ደግሞ እንግሊዝ ውስጥም ትልልቆቹ አሰልጣኞች ቀስ በቀስ ወጣቶቹን ማመን ጀምረዋል። አሁን በቅርብ ጊዜ ብታዩ 29.5 ትንሽ ነው፣ ግን በ2018 19 28.5 ነበር። በአንድ ፐርሰንት በመጠኑ ጨምሯል ማለት ነው። ወይ በ2015 16 29 ፐርሰንት ነበር፣ አሁን 0.5 ከፍ ብሏል ማለት፣ ትንሽ ትንሽ እምነት ማሳደር እየጨመረ መጥቷል። እነዚህን ተቃርኖች ለማንሳት ነው።